ጣና ስልን ተመልካቾች እንደምን ሰንብታችኋል? ለኢትዮጵያ ስፖርት ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። 50ኛ ዓመቱ ላይ የሚገኘው የአምስተርዳም ማራቶን እሁድ ሲደረግ ኢትዮጵያን አትሌቶች የማሸነፍ ቅድሚያ ግምቱን ኮዲዮ አግኝተዋል። በወንዶች ሁለት ጊዜ የቦታው አሸናፊ ሆነው ጸጋዬ ጌታቸው ለሶስተኛ ጊዜ ክብሩን ለማስጠበቅ ይሮጣል። ጥሩዬ መስፍን ቦስና ሙላቴ ዘነባይመርና የብርጓል መለሰ በሴቶቹ ኢትዮጵያን ከሚወክሉት መካከል ይጠበቃሉ። እሱ ባለው ተሾመ ተጨማሪ አለው። በዓለም አቀፉ አትሌቲክስ የፕላቲኒየም ደረጃ የተሰጠው ጅማሮውን እንደ አውሮፓውያን አቆጣጠር 1975 አድርጎ በኔዘርላንድ የሚካሄደው ተወዳጁ የአምስተርዳም ማራቶን አምሳኛ ዓመቱን አስቆጥሯል። የወርቅ ኢዮቤልዩን ሊያከብር በተሰናደው በዚህ መድረክ ኢትዮጵያውያን አትሌቶች በወንዶችም በሴቶችም ይጠበቃሉ። ምንም እንኳን ባለፉት ዓመታት ምስራቅ አፍሪካ በነገሰችበት በመካከለኛውና ረጅም ርቀት አውሮፓውያንና እስያውያን ወደ መድረኩ ብቅ እያሉ ቢሆንም ግን በዚህ ውድድር አሁንም ፍልሚያው በምስራቅ አፍሪካውያን መካከል ብቻ ሊሆን እንደሚችል ተገምቷል። ወንዶች ኢትዮጵያ በአመስተርዳም በ11 አትሌቶች ትወከላለች። በዚህ መድረክ ሁለት ጊዜ ያሸነፈው ጸጋዬ ጌታቸው ዳግም ለሦስተኛ ጊዜ ክብሩን ለማስጠበቅ ከሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤት ኡጋንዳዊው ጆሹዋ ቼፕቴጌ ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ጸጋዬ ሁለት ሰዓት ከአራት ነጥብ 49 ደቂቃ የግል ምርጥ ሰዓቱ ነው። በዚህም ካሉት የማራቶን ተወዳዳሪዎች አራተኛው ምርጡ ሰው ያደርጓል። የ28 ዓመቱ ኢትዮጵያዊ እንደ አውሮፓውያን አቆጣጠር በ2022 አመስተርዳም ላይ ሲያሸንፍ በ2023 የዓለም ሻምፒዮን 16ኛ ደረጃ ከያዘ በኋላ ባለፈው ወደ ሆላንድ ዋና ከተማ በመመለስ በድጋሚ አሸንፏል። አትሌቱ ከዚህ ውድድር በኋላ በአንድም የማራቶን ውድድር አልተካፈለም። ጌታነ ሞላ እና የሶስት ጊዜ የልዝበን ማራቶን አሸናፊው አንዱ አለም ሽፈራው የተሻለ የግል ሰዓት በመያዝ ሁለቱም በዓለም አቀፍ ማራቶን ትልቅ ተፎካካሪ መሆናቸውን አረጋግጠዋል። በተጨማሪም የሁለት ጊዜ የዓለም የ5000 ሜትር ሻምፒዮኑ ሙክታር ኢድሪስ እና በ222 አምስተርዳም ሶስተኛው ነው ያጠናቀቀው ቡጤ ገመቹ ከሌሎች ኢትዮጵያውያን ተወዳዳሪዎች መካከል ይገኙበታል። በአጠቃላይ ኢትዮጵያ በወንዶች የቁጥር የበላይነት ያላት ሲሆን ምናልባትም የኢትዮጵያውያን ሯጮች በቅድመ ተከተል ቀዳሚ ሆኖ ሊገቡ እንደሚችሉ ተገምቷል። ነገር ግን በመንገዳቸው ላይ ቆመ ትልቅ ፈተና አለ። ይህም ዩጋንዳዊው የ5000 እና የ10000 ሜትር የዓለም ክብረ ወሰን ባለቤት ጆሹዋ ቸፕቴጌ ሲሆን አሁን አትሌቱ 42 ኪሎ ሜትር በሚሸፍነው የማራቶን ውድድር ራሱን ለመፈተን የተዘጋጀ ይመስላል። በ10000 ሶስት ጊዜ የዓለም ሻምፒዮን የሆነው ቸብቴጌ እስካሁን የተወዳደረው ሁለት ማራቶን ብቻ ነው። እንደ አውሮያን አቆጣጠር በ2023 መገባደጃ ላይ ባደረገው የመጀመሪያ ውድድር በቫለንሲያ 2 ሰዓት ከ8 ነጥብ 59 ደቂቃ ሮጧል። በፈረንጆቹ በዚህ ዓመት መጀመሪያ ላይ ደግሞ በቶኪዮ ማራቶን ዘጠነኛ ሆኖ ሲያጠናቅቅ ሁለት ሰዓት ከአምስት ነጥብ አምስት ዘጠኝ የግል ምርጥ ሰዓቱን አስመዝግቧል። ይህም አትሌቱ በቀጣይ እንደ አምስት ሺው እና አስር ሺውም በማራቶን ተፎካካሪ መሆኑን ያረጋገጠበት ሆኗል። የኦሎምፒክ ሻምፒዮኑ ኢትዮጵያዊ ታምራት ቶላ በውድድሩ ለመሳተፍ አቅዶ የነበረ ቢሆንም ግን በጉዳት ምክንያት ራሱን ማግለሉ ተሰምቷል። በ2021 የቦታው ክብረወሰን ሆኖ የተመዘገበው ሁለት ሰዓት ከሶስት ነጥብ ሶስት ዘጠኝ ደቂቃ ክብረወሰን እሁድ ሊሰበር እንደሚችል ተገምቷል። በሴቶች የአምስተርዳም ማራቶን ባለፉት ሶስት ዓመታት በኢትዮጵያውያን ሴቶች አሸናፊነት የተጠናቀቀ ሲሆን በእሁድ ውድድርም አራት ኢትዮጵያውያን አትሌቶች ይጠበቃሉ። ጥሩዬ መስፍን፣ ቦሰና ሙላቴ፣ ዘይነብ አይመርና የብርጓል መለሰ ከተጠባቂዎቹ መካከል ናቸው። ጥሩዬ መስፍን ባለፈው ዓመት በቫሌንሲያ ሁለት ሰዓት ከ18 ነጥብ 35 ደቂቃ የሮጠች ሲሆን በቅርቡ ደግሞ በሮተርዳም አራተኛ ሆና አጠናቃለች። ቦሰና ሙላቴ እስካሁን ሁለት ማራቶን ብቻ የሮጠች ቢሆንም በመጨረሻው የውድድር ዘመን በርሊን ላይ ሶስተኛ ሆና አጠናቃለች። ዘይነብ አይመርና የብርጓል መለሰ ሌላኛዎቹ ምርጥ ሰዓት ያላቸው አትሌቶች ናቸው። የብርጓል በዚህ ዓመት መጀመሪያ በባርሴሎና ሁለተኛውን ያጠናቀቀች ሲሆን በዛው ውድድር የራሷን ሶስተኛ ፈጣን ሰዓት አስመዝግባለች። ከኢትዮጵያውያን በተጨማሪ እስራኤላዊቷ ሎና ሳልፔተር ትጠበቃለች። በአውሮፓ ውስጥ ካሉ ፈጣን የማራቶን ውድድሮች አንዱ የሆነው የአምስተርዳም ማራቶን 2025 ሌላ የኢትዮጵያውያን የበላይነት ምዕራፍ ሊያስመለከት ይችላል ተብሎ ይጠበቃል። የኢትዮጵያ ስቶች ብሔራዊ ቡድን ዋና አሰልጣኝ ዮሴፍ ገብረወልድ የቡድኑ ዋነኛ ዓላማ ለአፍሪካ ዋንጫ ማለፍ እንደሆነ ተናገሩ። ለአፍሪካ ዋንጫ ወሳኝ የመጨረሻ ጨዋታ ሲያደርግ የነበረውን ዝግጅት አስመልክቶ በፌዴሬሽኑ ጽሕፈት ቤት በነበረው ጋዜጣዊ መግለጫ የብሔራዊ ቡድኑ ዋና አሰልጣኝ ለጨዋታው በቂ ዝግጅት ሲያደርጉ እንደነበር ገልጸው ዓላማችን ለአፍሪካ ዋንጫ ማለፍ ነው ብለዋል። ተጋጣሚያቸው የታንዛኒያ ብሔራዊ ቡድን ከምስራቅ አፍሪካ ካሉ ጠንካራ ብሔራዊ ቡድኖች መካከል ዋነኛው እንደሆነ አንስተው የመልሱን ጨዋታ ታሳቢ በማድረግ ጥንቃቄን መሰረት ያደረገ ጨዋታ እንጫወታለን ሲሉ አሰልጣኝ ዮሴፍ ተናግረዋል። የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላው በበኩላቸው የአዲስ አበባው የአበበ ቢቂላ ስታዲየም መታገዱን የኢትዮጵያ እግር ኳስ ፌዴሬሽን እንደማይቀበለው ገልጸው ካፍ ጉዳዩን በድጋሚ እንዲመለከተው ማድረጋቸውንም ተናግረዋል። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ የሚያደርገውን የመጀመሪያ ዙር ወሳኝ ጨዋታ የፊታችን ረቡዕ ከታንዛኒያ ብሔራዊ ቡድን ጋር በአዛም ያደርጋል። በሞሮኮ የተጫወቶች የምትገኘው አርያት አዶንግ ቡድኑ ጨዋታውን ከማድረጉ ከሶስት ቀናት በፊት እንደምትቀላቀል ሲጠበቅ በአሜሪካ ሎዛ አበራ ለመጀመሪያ ጨዋታ እንደማደርስ ታውቋል። ነገር ግን ለመልሱ ጨዋታ ዝግጁ መሆኗም ተገልጿል። የኢትዮጵያ ፕሪሚየር ሊግን የስያሜ መብት የኢትዮጵያ ንግድ ባንክ እንደገዛው ተገለጸ። በዚህ መሰረት የ2018 የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግ ተብሎ እንደሚጠራ ዛሬ የሊጉ አክሲዮኑ ማህበር ስምነቱን ተከትሎ በሰጠው ጋዜጣዊ መግለጫ ላይ ይፋ አድርጓል። እንዲሁም የኢትዮጵያ ፕሪሚየር ሊግና የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቤን የኢትዮጵያ ፕሪሚየር ሊግን የቀጥታ ሽፋን ለመስጠት ዛሬ ከሰዓት በኋላ በይፋ ተፈራርመዋል። ኦቤን የኢትዮጵያ ፕሪሚየር ሊግን የምስል መብት ለሚቀጥሉት ሁለት ዓመታት የግሉ ሲያደርግ ከሚደረጉ 380 ጨዋታዎች መካከል የ250 ጨዋታዎችን ሽፋን የሚሰጥም ይሆናል። የ2018 ዓ ም የኢትዮጵያ ፕሪሚየር ሊግ ነገ ሲጀመር በአዲስ አበባ ስታዲየም የሚደረጉ ጨዋታዎች ብቻ ሽፋን ሲያገኙ፣ በሐዋሳ የሚደረጉ ጨዋታዎች በአክሲዮን ማህበሩ የማህበራዊ ትስስር ገጾች ላይ እንደሚተላለፉ ተገልጿል። ነገ በአዲስ አበባ ስታዲየም ኢትዮ ኤሌክትሪክ ከሸገር ከተማ እንዲሁም ነገ አርባ ምንጭ ከተማ በሐዋሳ ዩኒቨርሲቲ ስታዲየም ደግሞ ወልዋሏ ዲግራት ዩኒቨርሲቲ ከሲዳማ ቡና ና ድሬዳዋ ከተማ ከሐዋሳ ከተማ መርሃ ግብራቸውን ያከናውናሉ። ከውጭ የስፔን ላሊጋ ዘጠነኛ ሳምንት ዛሬ በሚደረግ ጨዋታ ይጀምራል። ምሽት አራት ሰዓት ላይ ሪያሎ ቪዲዮ ከኢስፓኞል የሚያደርጉ ጨዋታ ተጠባቂ ነው። ሪያሎ ቪዲዮ በዚህ የውድድር ዓመት ካደረጋቸው ስምንት ጨዋታዎች ስድስት ነጥቦችን ሰብስቦ አስራ ሰባተኛ ደረጃ ላይ ተቀምጠዋል። የዛሬ ተጋጣሚው ኤስፓኞል በበኩሉ በአስራ ሁለት ነጥቦች ዘጠነኛ ደረጃ ላይ ይገኛል። ላሊጋውን ነገም ሲቀጥል ባርሶና ከዥሮና ቀን አስራ አንድ ሰዓት ከ አስራ አምስት ሲል የሚያደርጉት ጨዋታ ተጠባቂ ነው። ባርሶና ከዓለም አቀፍ ጨዋታዎች ረፍት በፊት በሲቪያ ከደረሰበት አስከፊ ሽንፈት ለማገገም የነገውን ጨዋታ ማሸነፍ ይጠበቅበታል። ላሊጋውን ሪያል ማድሪድ በ21 ነጥቦች እየመራ ይገኛል። የጀርመን ቡንደስሊጋ ሰባተኛ ሳምንት ዛሬ ይጀምራል። ኦኒየን በርሊን ከቦርሺያ ሞንቼግላርባ የሚያደርጉት የቡንደስሊጋዊ ሳምንቱ የመጀመሪያ ጨዋታ ምሽት 3 ሰዓት ከ30 ሲል ይጀምራል። ኦኒየን በርሊን ካደረጋቸው ስድስት ጨዋታዎች ሁለት አሸንፎ በአንድ አቻ ተለያይቶ በሶስት ጨዋታዎች ተሸንፎ በሰባት ነጥቦች 13ተኛ ደረጃ ላይ ተቀምጧል። የዛሬ ተጋጣሚው ቦርሺያ ሞንቼግላርባ በኩሎ በዚህ ዓመት ምንም ጨዋታ ያላሸነፈ የቡንደስሊጋው ቡድን ሲሆን በሶስት ተሸንፎ በሶስት ጨዋታዎች ደግሞ አቻ ተለያይቷል። ነገ በደር ክላሲከር ደርቢ ባየር ሙኒክ ከቦርሺያ ዶርትመንድ የሚያደርጉት ጨዋታ ከወዲሁ ከፍተኛውን ትኩረት አግኝቷል። በተያዘ በሳምንቱ ከሚደረጉ የአውሮፓ ታላቅ ሊጎች የሊቨርፑልና የማንችስተር ዩናይትድ የላንክሼር ደርቢ ጨዋታ ተጠባቂ ሆኗል። በጀርመን የደር ክላሲከር ደርቢ ጨዋታ ነገ በባየር ሙኒክና ዶርትመንድ መካከል ሲደረግ፣ በጣሊያን ሲሪያም ሮማ ከኢንተር ሚላን ይገናኛሉ። ሊናዳነት ጠባቂ ጨዋታዎችን እንደሚከተለው ተመልክታቸዋለች። በእንግሊዝ ፕሪምየር ሊግ ስምንተኛ ሳምንት ተጠባቂ ጨዋታ እሁድ ምሽት ሊቨርፑል ማንቸስተር ዩናይትድን በአንፊልድ ያስተናግዳል። በእንግሊዝ እግር ኳስ ታላቁ ደርቢ ነው። ላንክሻየር ደርቢ፣ በሀገር እንግሊዝ ቀድመው ስኬታማ የሆኑ ከተሞችን የሚያፋጥጠው የኢኮኖሚ የዋንጫ የክብር ትንቅንቅ፣ በእግር ኳሱም እጅግ ገናና ታሪክን ያስመዘገቡ ሁለቱ ክለቦችን የሚያፋልመው የቀያዮቹ ደርቢ በታሪካዊው በአንፊልድ ስታዲየም እሁድ 12 ሰዓት ተኩል ላይ ይካሄዳል። ባልተጠበቀ ሁኔታ በክሪስታል ፓላስ ና ቼልሲ ተሸንፎ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ የተቀመጠው ሊቨርፑል ና ወጥ አቋም ማሳየት ያልቻለው ና በሊጉ አስረኛ ላይ የሚገኘው ማንቸስተር ዩናይትድ ምንም እንኳ በተቀራራቢ አቋም ላይ ባይገኙም ላንክሻይር ደርቢ ሁሌም በጉጉት የሚጠበቅ ነው። ማንቸስተር ዩናይትድ ከመጋቢት ወር ወዲህ ከሜዳ ውጭ አላሸነፈም። ሆኖም ሊቨርፑል ሶስት ተከታታይ ጨዋታ የተሸነፈበት መንገድ እድሉን እንዲሞክር ያደርገዋል ተብሎ ይጠበቃል። እንደ መሐመድ ሳላህ ና ኮናቴ ያሉ ኮከቦች ባለፉት ጨዋታዎች መቸገራቸው የታየ ሲሆን አዲስ ፈራሚዎቹ ፍሎሪያን ዊትስ ና አሌክሳንደር ከቡድኑ ጋር ገና በደንብ አለመዋሃዳቸው ላርንስ ሎት ቡድን ፈታኝ ሆኗል። በዓለም አቀፍ ጨዋታ የተገኘው ፎይታ ቀዮቹ በተሻለ መንፈስ እንዲመለሱ ይረዳቸዋል ተብሎ ሲጠበቅ ሊቨርፑል ባለፉት 38 ዓመታት በሁሉም ውድድሮች አራት ተከታታይ ጨዋታዎችን አለመሸነፉ ከዩናይትድ ጋር ያለውን ጨዋታ ይበልጥ አስፈላጊና የክብር ጉዳይ ያደርገዋል። ይህም ለሩበን አሞሪን ቡድን ፈታኝ እንደሚሆን ይጠበቃል። ፖርቱጋላዊ አሰልጣኝ ከአንፊልድ ባዶጁን የሚመለስ ከሆነም በድጋሚ ጥያቄ ውስጥ መውደቁ አይቀሬ ነው። ቀያይ ሰይጣኖቹ በአሞሪን መሪነት ተከታታይ የፕሪምየር ሊግ ጨዋታዎችን ማሸነፍ አልቻሉም። ከረፍት በፊት ሰንደርላንድን ማሸነፍ ለቡድናቸው ትልቅ መነቃቃት ቢፈጥርም ነገር ግን የሀገራት ጨዋታ ለነሱ በተሳሳተ ሰዓት እንደመጣ ይታሰባል። ሊቨርፑል ወደ ሊጉ መሪነት ለመመለስ ማንቸስተር ዩናይትድም ደረጃውን ለማሻሻልና የአሸናፊነት መንፈሱን ለማስቀጠል የሚያደርጉት ፍልሚያ በሳምንቱ ተጠባቂ ነው። በሌሎች የሊጉ መርሃ ግብሮች የሊጉ መሪ አርሰናል ከፉልሃም፣ ማንቸስተር ሲቲ ከኤቨርተን፣ ቼልሲ ከኖቲንግሃም ፎረስት፣ ቶተንሃም ከአስቶንቪላ ይጫወታሉ። በጀርመን ቡንደስሊ ቡንደስሊጋ በሳምንቱ ታላቅ ጨዋታ ባየር ሙኒክ ከቦርሳያ ዶርትመንድ ይፋለማሉ። የቡንደስሊጋ ውድድርን ባለፉት 15 ዓመታት በበላይነት የተቆጣጠሩት ሁለቱ ክለቦች አሊያንዝ አሬና ላይ በሚያደርጉት ጨዋታ ባየር ሙኒክ የአሸናፊነቱን ቅድመ ግምት አግኝቷል። በመጀመሪያ ውድድር ዘመናቸው ከሙኒክ ጋር ዋንጫ ማሳካት የቻሉት አሰልጣኝ ቪንሴንት ኮምፓኒ የሁለተኛ ዓመት አጀማመራቸውም አስደናቂ ሆኗል። ባቫሪያሎቹ እስካሁን ያደረጓቸውን ስድስቱን የሊግ ጨዋታዎች አሸንፈው 25 ጎል ሲያስቆጥሩ ሶስት ብቻ ተቆጥሮባቸዋል። ቦርሳያ ዶርትመንድ በ በኩሉ በቡንደስሊጋው ከሙኒክ በአራት ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባለፉት ዓመታት የደር ክላሰርን ታሪክ ሙኒክ የበላይነት ቢኖሮም ዶርትመንድ ባየርን ላይ ያስመዘገበው የቅርብ ጊዜ ውጤት አበረታች መሆኑን ተከትሎ ምናልባትም የሚያሸንፉበትና የነጥብ ልዩነቱ የሚጠብበት እድል እንደሚኖር ይጠበቃል። ቡንደስሊጋውን ባየር ሙኒክ በ18 ነጥብ ሲመራ ዶርትመንድ በ14 ይከተላል። በጣሊያን ሴሪአ የሳምንቱ ታላቅ ጨዋታ ሮማን ከኢንተር ያገናኛል። በስታዲዮ ኦሎምፒኮ ኢንተር ሚላንን የሚያስተናግደው ሮማ በዚህ ውድድር ዓመት ካደረገ ጋቸው ስድስት የሴሪአ ጨዋታዎች አምስቱን ሲያሸንፍ በደርቢ ዴላ ካፒታሌ ተቀናቃኙን ላዚዮን ከረታ በኋላም በ15 ነጥብ ከመሪው ናፖሊ ጋር እኩል በመሆን ሁለተኛ ላይ መቀመጥ ችሏል ካደረጋቸው ስድስት ጨዋታዎች በሁለቱ ሽንፈት የደረሰበት ኢንተር ሚላን አራተኛ ላይ ሲገኝ ይህን ጨዋታ በማሸነፍ ወደ ዋንጫ ተፎካካሪነቱ ለመመለስ ይፋለማል ተብሎ ይጠበቃል በሌሎች የሴሪአው መርሃ ግብር ቶሪኖ ከናፖሊ ጁቬንቱስ ከኮሞ ኤሲ ሚላን ከፊዮረንቲና ይጫወታሉ ተጨማሪ የስፖርት ዜናዎችንና የውይይት ጉዳዮችን አካተን ምሽቱ ለሳ ላይ በኢቲቪ መዝናኛ እንጠብቃችኋለን። ለኢቲቪ ሃምሳ ሰባት የያዝናቸው የስፖርት ጉዳዮች ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይውላችሁ።